እ ምንድነው እዚህ አንቧረከው መረደኝ ይውጣልኝ። ታፍኜ ችዬው እየነደድኩ እኮ ነው የምውለው። ታፈንክ፣ ዋጥ ታደርጋለህ፣ ትችላለህ አይደል? እሺ ማን ማን ያላችሁት? ጥላ ወጊና አይነጥላ ግድል የምትባለው ደብተራ በአካል ጊዜ ጊዜ በአካል ልንገላት ስንት ሞክራላት፣ አልያዘን እያለች ነው እንጂ ጭራሽ። በአካል ጊዜ ከጻነቷ ጀምሮ ነው ከያዝናት እንቀርግል። በምን ሞክራችሁ ነበር? በምግብ በመጠጥ እንጂ ወንድ አይነጥላ ትዳሩን ትበጠብጣለህ። ስራዬ እኮ ነው። እንዲገናኙም አብሮም እንዲሆኑ አትፈልግም። መፍጹም እንዲተራርቀ ትሄዳለች። አትሄድም? ይገናኛሉ፣ ይሳካል? ጭራሽ አይሆንም። ስንት አመት ነው ከሷ ጋር? አምስት አመት አራት አመት በትዳር አንድ አመት ኧረ ተው። ስለ ትዳሩ አይደለም ያልኩህ። አንተ ስንት አመት ነው ከሷ ጋር የተወለድኩት አብሬ ባለቤቷን ታውቃላችሁ አሜሪካን ያለው አይነ ጥላ አብሮ ኖረ አደገ አይነ ጥላው እንዳለ ተጋቡ ከዛ በኋላ ምንድን ነው የሚፈጠረው ንትርክ አደል ጭቅጭቅ ድብልቅልቅ እሱ ዞር ሳይል ከተጋባችሁ ዋጋ እየከፈላችሁ እየተማራችሁ ትኖራላችሁ። እሱ ዞር ካለ ነው ህይወት ተስፋ የሚኖረው። በቁርባን የተጋቡት ታዲያ እንዴት አንተ አብረህ ትኖራለህ? ከናት ከዘርዘር ነው ባሏን አትወድም? አልወድም እሱ ቀኝ ሲናገር ግራ ታደርጋለህ። እሱ መልካም ነገር ሲናገር ገልብጠህ ታሰማለህ። አዎ ጥሩ የሚያስብላትን ነገር ሁሉ እንደመጥፎ ነው አይደል የምታደርገው? አዎ አዎ። ቆይ ባቶ ዶም እኮ ተጋብተዋል፣ ተጋብተዋል። መሱ ባይ ነው ያገኛት እሱ መሱ ባይ ነው እሷን ያገኛት። ስለዚህ መፋታት የለም ገና አሜሪካ ሄዳ ወልደው ከብዶ ይኖራሉ። ትወልዳለች። ባለቤቷ ሚኒሶታ ነው ያለው ደግሞ እኔም አንድ ቀን መጣለሁ፣ ቤታቸው መጣለሁ። እንዳትረሳል ጥላው ጊና በስላሴ መቼ ነው የገባው?

እሱ ባርቶሱ ደኝ ይላል። የእናንተ ደግሞ ባርቶስ ሳትጸሉ ይላሉ። የሚገርም እሺ። ባርቶስ ውዳሴ ማርያም ትጸልያለች። በልጥራ በወላዲተ አምላክ በወላዲት አምላክ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሮፋኤል ስም በቅዱስ ራኤል ስም በመጥምቁ ዮሐንስ ስም ዮሐንስ ስም ግድል የተባልኩ ጥላ ወጌ የደብተራ መተት የድሳት መተት አይነ ጥላ። ሁላችንም ለቀን እንሄዳለን። የዘጋትን እድሎቿን የዘጋሁትን እድሎቿን እድሎቿን በሙሉ በሙሉ በዛሬ እለት በኋላው በመድኃኒዓለም ስም ከፍተናል። በል ሰባት እጩ እናወጣ ተለበል። አንድ ሁለት ሶስት አራት አምስት ስድስት ግንዝና ቅዱስ ሚካኤል ቅዱስ ገብርኤል ሲሆን ያወርድ። እግዚአብሔር የተመሰገነ ጥሩ ባል አይደል ያለሽ በጣም ው የሚታገስ የሚያውቅ በጣም ያለሱን ይማናል ሊማን ዛ ከቅዱሳኖቹ በታች ያለሱ እኮ ሌላ የለኝም። ቤተሰብ እንኳን ቤተሰብ እንኳን ለኔ ጥቅም ነው የሚፈልጉት ጥቅም። ይሄን ብቻ እግዚአብሔር ይመስገን። መድኃኔዓለም የመጨረሻ ያድርግልሽ። ፕሮሰሱን አሳክቶላት ወደ ባሏ ሄዳ እንድትኖር መድሃኒያለም ያግዛት።